ሰላም ሰላም ውዴ ዩቱብ ቻናል የተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ አማን ነው። እኔ ጋር ሁሉ ሰላም ሁሉ አማን ነው። ሰብስክራይብ ላይክ በማድረግ ይህን ቪዲዮ ጀምሩ። እንግዲህ ዛሬ በአዳዲስ ነገሮች እንደመጣ ከዚህም በፊት ነግሬያችኋለሁ። ሳውዲ ያላችሁ እህቶቼ አዳዲስ መረጃዎች ማን ወረቀት ማሰራት እንደሚችል እና ማን እንደማይችል የሚለውን ሼር አደርጋችኋለሁ ማለት ነው። እናንተን ደግሞ በጣም ጥናት አድርጉ። ወረቀት ለማሰራት ብር ከማውጣታችሁ በፊት እችላለሁ አልችልም የሚባለውን ነገር በስነ ስርዓት ቼክ አድርጉ ማለት ነው። በዛ ዙሪያ ላይ እናወራለን። በቅድሚያ ግን ይሄ ውድብ ለመጣ በእውነቱ በጣም ደስ ብሎኛል። በእርትታችሁ ለማሰራት ጠንክራችሁ ሞክሩ። ምክንያቱም ወረቀት ሲኖራችሁ ለብዙ ነገር አሪፍ ነው አገር ለመግባት ገብቶ ለመመለስ፣ ቤተሰብ ለመጠየቅ በወረቀት ምክንያት ብዙ ሰዎች መግባት እየፈለጉ ወይም ይገባሉ፣ እረፍት ማድረግ እየፈለጉ እረፍት ማድረግ ቤተሰብ ጋር ሄዶ መመለስ ያልቻሉ አሉ። በተለያየ ችግር ውስጥ ማስተካከል የሚኖርባቸው ነገሮች ይኖራሉ። ሀገር ቤት ሄደ ቤተሰብን ማየት ብቻ፣ የተለያየ ነገሮች በሕይወታቸው ሲያጋጥሟቸው ወረቀት ባለመኖሩ ብቻ ወደ ኋላ የሚቀሩ ልጆች አሉና ለዚህ ነገር በጣም አሪፍ ነው፣ መፍትሄ ነው። ወረቀት መኖሩ ማሰራቱ መንግስትም እንግዲህ ይህንን እድል ስላመጣ በጣም ደስ ይላል። ይሄ እድል እስከ መቼ ነው የሚቆየው? እስከ ስድስት ወር እየተባለ ነው። ግን ኮዲው ጨርሱ የተሻለ ነው። ለማንኛቸውም ወደ ዝርዝሩ ልግባ። ማን ማሰራት ይችላል፣ ማን ማሰራት አይችልም የሚለውን አብረን የምናየው ይሆናል። ምክንያቱም ብዙ ሰዎች ይህንን መረጃ ካለመስማታቸው እንዲሰራላቸው ጥረት ያደርጋሉ፣ ብር ያወጣሉ። እነኛ ደግሞ እናሰራለን ወይንም ደግሞ አረብ እናገናኛለን የሚሉትም አካሎች እንደማይሆን እያወቁ ገንዘባቸውን ብቻ ነው እንጂ ያው ምንም አይገዳቸውም፣ ወረቀቱ ተስተካከለ አልተስተካከለ። ይህንን መረጃ ግን ካወቅን መጀመሪያ እኛ ራሳችን እንደማይሆን ስለምናቅ ሄደን ብራችንን ከመበላት እንድናለን። ኢንፎርሜሽን መሰብሰብ በጣም ጥሩ ወሳኝ ነገር ነው እላችኋለሁ። ማሰራት የምትችሉት ያው ታውቃላችሁ፣ ከዚህ በፊት ወጠፍታችሁ ረጅም ዓመት የሰራችሁ ክስ ምናምን የሌለባችሁ ሰዎቻችሁ አመልክተው ምናምን ግን ወይስ በደንቡ ማለት ወይ ሰርቃና አለች ምናም የሚል አይነት በጣም መጥፎ ክሶች ምናምን እንደዚህ አይነት ካልሆኑ ማሰራት ትችላላችሁ። በላጉን ማወቅ አለባችሁ። ሰው ከማሰራታችሁ በፊት ሄዳችሁ ምን በኔ የኔ አሰሪዎች ምን አድርገዋል የሚለውን ቼክ ማድረግ ጥሩ ነው ማለት ነው። ሄዳችሁ ማለት ነው። ሌላ አዲስ የመጣችሁ ጠለብ ቤት ያላችሁ ልጆች በፍጹም እንዳታስቡ። ጠፍተን አሁን በዚህ ምህረት አዋጅ ተጠቅመን እናሰራለን ካላችሁ አትችሉም። አትውጡ፣ አርፋችሁ ስራችሁን ስሩ። ሁለተኛ ነገር ደግሞ ብዙ አመት የቆያችሁ እዛው እየሰራችሁ ያላችሁ ግን ከሰዎቻችሁ ጋር አለመስማማት እያለ እስከ ዛሬ ታገሳችሁ የተቀመጣችሁ ግን ይህንን አጋጣሚ ተጠቅመን ወተን እናሰራለን ትሉ እናንተም አትችሉም። ምክንያቱም ይሄ ሕግ የወጣው በፊት እዛ ጠፍቶ ለሚሰሩ ብዙ አመት የቆዩ ናቸው ለነሱ ነው ማለት ነው። ሌላ ደግሞ በባህር የመጣችሁ ተይዛችሁ ወደ ኢትዮጵያ የገባችሁ ሰዎችም እንዲሁ አትችሉም ማለት ነው። ምክንያቱም ኦልሬዲ አሻራ አለባችሁ የአይን አሻራ ሰጥታችሁ። ከዚህም በፊት ስላለባችሁ እናንተን በፍጹም እንደማትችሉ ነው። እንግዲህ ሌላ ደግሞ በዚያራ መልኩ የመጣችሁ በዚያራ መልኩ መታችሁ ወረቀት ሳታሰሩ በዛው የጠፋችሁ ልጆችም በፍጹም አትችሉም ማለት ነው። ስለዚህ በማይሆን ነገር ራሳችሁን አደጋ ላይ አትጣሉ። እነኚህ አሁን የሚያሰሩ ሰዎች ብር ብቻ ስለሚያገኙ ያላቸው እንትን ምንድን ነው? መቀበልን ብቻ ነው የሚፈልጉት። ፍላጎታቸው መቀበል ብቻ ነው እንጂ አይሆንም ይሆናል አይሏችሁ ማለት ነው። ከማሰራታችሁ በፊት እኔ ላይ ክስ ምን አይነት ነው ያለው ማለት አለባችሁ። ተጠንቀቁ። እዛው የሚሰሩ ከዚህም በፊት ብዙ አመት የሰራችሁ 10 ዓመት 8 ዓመት 6 ዓመት ወረቀት ኖራችሁ ጻው ይብሳሉበት ከነበራችሁ እዛው አርፋችሁ ስሩ። ቢሆን አጋጣሚ ተጠቅመን ወረቀት ማሰራ ለምትል እናንተማ ትችሉ ነው። ሌሎቻችሁ ግን ብዙአይነት ይቆያችሁ እዛ ማሰራት ትችላላችሁ። መጀመሪያ ግን በላቁን ማየት አለባችሁ። ሌላ ግን አማራጫችሁ ብዙ አመት ዘይ የተቀመጣችሁ ሰዎቻችሁ ማይሆኑ ከሆነ ወደ ሀገር ተሳፍራችሁት እንደገና ተመልሳችሁ፣ ወይ በሌላ ሰው ለማሰራት ወይም ደግሞ በህጉ መሰረት አጥንታችሁ እንዴት እንደሚሆን ሰውን የሚያሰራላችሁ አዘጋጅታችሁ ሄዳችሁ መጣችሁ ፍሪ ቪዛ ለማድረግ መሞከር ማለት ነው። ማለት ፍሪ ቪዛ አልኩኝ፣ ሶሪ፣ በአረቦች ስር ማለት ነው። መጀመሪያ ተናገሩ። ወደ ሀገራችሁም ተመልሳችሁ ማሰራት ትችላላችሁ። ከዛ ውጭ ግን ያላችሁ ልጆች አዳዲሶች መሆናችሁ ከሰዎቹ ጋር ባለመስማማት መጥፋት እንዳሌለባችሁ ነው። ሌላ እንግዲህ ህጉ አይታወቅም እና ቶሎ ቶሎ ለመጨረስ መሞከር አለባችሁ። ሌላ ደግሞ ነቅል ወይንም ደግሞ ካንስሌሽን ፔፐር መቀበል የምትችሉ ነቅል ማለት ያው ምንም እነሱ ጋር ሆናችሁ አለመስማማት፣ ብዙ ዓመት የሰራችሁ ይህንን አዲስ የሚሆናችሁ ልትሆኑ ትችላላችሁ። ሰዎቹ ከፈቀዱላችሁ፣ እኔ በሌላ ሰው ስር መሆን ፈልጋለሁ ብላችሁ ወረቀታችሁን የነቅር ወይንም ደግሞ ካንስሌሽን ፔፐራችሁን ተቀብላችሁ ወጥታችሁ ሌላ ጋር ማሰራት ትችላላችሁ። እንግዲህ ያለው መረጃ ይሄንን ነው። የማያውቁትን ነገር የሚያውቁትን ሼር ማድረግ፣ የማያውቁትን ደግሞ መጠየቅ አለብን። ከመጠየቅ ብዙ ነገር ይቀራል፣ ብራችን ከመበላት ይድናል ማለት ነው። ሁላችሁም እርስ በርሳችሁ ተጋግዛችሁ፣ አንደኛው የማይችል ከሆነ አንደኛው በማገዝ ይሄንን እድል ተጠቀሙበት። በቅንነት ያለው ያሌለውን አበድሮ ተበዳሪውን በሀቅ ያንን የተበደረውን መልሶ ከፍሎ ወረቀቱንም አሰርቶ አገሩም ገብቶ ቤተሰቦችን አይቶ እንዲመጣ እንግዲህ ያድርገው ነው የምንለው። በእርቱ ፈጣሪ ከእናንተ ጋር ይሁን። ስትፈልጉ ደግሞ ቆንጆ ከፊል ፈልጉ። አንዳንድ ከፊሎች በየዓመቱ የሚጨምሩባቸው አሉ ወይንም ደግሞ ከስራቸው እንትን የሚሏችኋሉ ብር በየ ጊዜ የሚጠይቋሉ። እና ስትፈልጉ አረብን በስነ ስርዓት ጥሩ ሰው ፈጣሪውን የሚፈራ መሆን አለበት። በሰው በሰው ብትፈልጉ ጥሩ ነው። እና ደግሞ ሌላ ደላላ ሀበሾች ደላላነት ላይ አትቀበሉ። አረብ ስላገናኛችሁ ብቻ ብዙ ብር መቀበል የለባችሁም። ተባበሩ ቢያንስ ተባበሩ አረቡ የሚወስደው ብር አለ እነሱ ለወረቀት የሚከፍሉት ብር አለ በዚሁ አጋጣሚ ያልተናገርኩት ነገር መጀመሪያ እንግዲህ ቀራማችሁን ትከፍላላችሁ የቆጠረባችሁን ሁለተኛ ነገር ደግሞ ለመንግስት የሚከፈለው አለ ሶስተኛ ለአረቡ ለአረቡ የምትከፍሉት ገንዘብ አለ እሱ ስለ አሰራ በስሙ ማለት ነው። ለእናንተ ያው እናንተ የትን ብትሰሩም እሱ ደግሞ ያሰራበትን በራሱ ስም ያደርጋችሁን ኮሚሽን ይፈልጋል። እና ይሄ ነው ያው ይህንን ሁሉም ስለሚያውቀው ነው ያልተናገርኩት። ግን አበሾች አረብ የማያውቁ ብዙ ልጆች አሉ። የማሰራት እየፈለጉ ወይንም ማሰራት እየቻሉ አረብ ያጡ ልጆችን ከቻልን አንዱ ለመጠቀም ካልቻልን ግን የተወሰነ ብር እንቀበል። ያን ያህል ስር ካለ በጣም ብዙ ብር ባጠይቁ፣ ምክንያቱም ይህ ሰዓት በጣም የውጥረት ሰዓት ነው። የሰው ልጅ ብር እጁ ላይ ላይኖረው ይችላል። አብዛኞች እህቶቻችን ቤተሰብ የሚረዱ ልጅ የሚያስተምሩ ሳውዲን እናውቃለን ብዙ ልጆች ወልደው ወደ ኢትዮጵያ እንደሚልኩ ልጅ የሚያሳድቁ ናቸው። የተለያየ በተለያየ አጋጣሚ ለቤተሰብ ስለሚያደርጉ ብር ላይ ኖሯቸው ይችላል ይህንን በማሰብ ባጋችሁ ከአረቦች ጋር ስታገናኟቸው ብዙ ብር አትጠይቋቸው ቢሆን ቢሆን ብትተውላቸው ካልተዋችሁ ደግሞ ቢያንስ የተወሰነ ብሮች አብር ብትጠይቁ ይላለው በተረፈ እንግዲህ እህቶቼ መልካም እድል እንግዲህ ፈጣሪ ያግዛችሁ ወረቀታችሁን እንድታሰሩ ከአጭበርባሪዎችም ደግሞ ፈጣሪ ይጠብቃችሁ። ላለው መልካም ቆይታ መልካም እድል ይሁንላችሁ። ቀጣይ እስከምንገናኝ በሌላ ቪዲዮ ደህና ሰንብቱ።